ይሄ ፎቶ አይተው ታውቃለህ ባቢ? አላውቅም ራሱ አይቼው እንዴት እንደሆነ። አይ ብቻ ለኔ በቃ ሌላውን ነገር እዚህ ጋር የተጻፈው ራሱ ለኔ በጣም ጥያቄ የሆነብኝ ነው። እንትን ነው፣ አይ አጋጣሚ ሳይሆን ነው ለኔ እንዳሳያችኋል አልነበረም። እና አንድ ሁለት ሰዎች እርስ በርሳቸው ቢጣሉ አንደኛው ሚስት የባሏን ከሚመታው ሰው እጅ ታድነው ዘንድ ብትቀርብ እጇን ዘርግታ እንደዚህ ማለት ነው ብትይዝ እጇን ቁረጥ ይላልና ሰውዬ የተያዘበት ነገር በጣም ፊቱን ስታይ። ኤኒዌይስ ወደ ጉዳይ ልግባና። ቶም እንደዚህ ሲሆን አይተው ታውቃለህ ባቢ ያቄ ማለት ነው። በዘዳግም የነበሩ ሰዎች ምንድን ነው የሚለብሱት? እንዲህ ለመያዝ የተመቻት አሮን ነው እሱ ይጠራልኝ እሱ ይጠራልኝ። ለማንኛውም ማለት ነው ቶም ለምንድን ነው እንዲ የሆነው? ሲመለሽልኝ አፍሮ ነው አይደለም ራቁት መሆን አፍሮ ግን እዚህ ጋር ሶስት ዓመት ለምልክትና ለተአምር ሊሆን ራቁቱንና ባዶ እግሩን የሄደ ነብይ አለ ብሎ አስቀምጦልናል እና እና እዚህ ጋር በነገራችን ላይ ከሶስት ዓመት በኋላ ልብስ ቢለበስ ራሱ የሚያፍር ይመስለኛል የሚል ነገር ተቀምጧል። ራሱ አይቼው እንዴት እንደሆነ አይደነ ብቻ ለአሁን በቃ ሌላውን ነገር እዚህ ጋር የተጻፈው ራሱ ለእኔ በጣም ጥያቄ እየሆነብኝ ነው። ላሳይ፣ ቆይ እንደውም መጽሐፉ ላይ ላሳይ፣ እንደውም መጽሐፉ ላይ ኦርቶዶክስ ቤተክርስቲያን አሁን ላይ አውጥተዋለች። 2000 ሚሊኒየሙ ላይ አውጥተዋለች። እስቲ ላሳየ ዘዳግም 23 ላይ ላሳየ። መጽሐፉን ጀርባውን አሳየኝ እስኪ። ጀርባውን የመጀመሪያ ገጽ ይሄ ነው። ይሄ የፕሮቴስታንቶቹ ነው። የፕሮቴስታንቶቹ ነው። የኦርቶዶክሱንም 1980 ላይ የታተመው እንደዛ ነው። የኦርቶዶክሱ እራሱ አሁን ላሳይ። ይሄኛው ይሄኛው የኦርቶዶክስ ቤተክርስቲያን ነው። ይሄኛው ማለት ነው። ይሄ የኦርቶዶክስ ቤተክርስቲያን ነው። ቅድም እንዳሳየው የአባላ ዘሩ ብለው ቀይረውታል። ያው ኦልሬዲ ማለት ነው። ዋናው ነገር እሱ አይደለም ቁ ቃሉ አይደለም። ቃሉማ ካልክ እስቲ ሌላ ቃል ላሳይ። በእውነቱ ቃል ቃል ቃል ሲላሳይህንብል ለህ በነገራችን ላይ ፎሎ አድርገኝ። እሺ ፎሎ አድርገኝ አንዴ። ቃል ከሆነ ላሳየህ ፎሎ አድርገኝ አንዴ። እኔም ፎሎ ላድርግህ። ጊዜ ጊዜ ለኩሉ ይሰማሀል። ፎሎ አድርገኝ። አይሰማውን እሺ ቶሎ አድርገኛል እና ልቀጥልልህ ቃል ከሆነ እስቲ ስለ ቃል ደግሞ እስቲ እንይ። ይኸው ተመልከት እንግዲህ ይሄ መጽሐፍ ቅዱስ ላይ ነው። ማሌ ማሌ ዘሰለሞን ምዕራፍ ሁለት ላይ ምዕራፍ ሰባት ቁጥር ሁለት ላይ አንቺ የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው። ዳሌዎችሽ በአንጥረኛ እጅ እንደተሰሩ እንደ እንቆች ይመስላሉ። እንብርትሽ የወይነ ጠጅ እንደማይጎልበት እንደተነጠረ ጽዋ ነው። ሆድሽ እንደ ስንዴ ክምር ነው፣ በአበባም እንደ ታጠረ ነው አለ ሁለቱ ጡቶችሽ እንደ ሁለት መንታ እንደ ሚዳቆ ግልገሎች ናቸው። አንገትሽ እንደ ዝሆን ጥርስ ግንብ ነው። አይኖችሽ በሐሴቦን ውስጥ በባትረቢ በር አጠገብ እንደ ውሃ ኩሬዎች ናቸው። አፍንጫሽ ወደ ደማስቆ አፋዛዥ እንደሚወስድ እንደሚመለከት እንደ ሊባኖስ ግንብ ነው። ራስሽ እንደ ቀርሜሎስ ተራራ በላይሽ ላይ ነው። የራስሽም ፀጉር እንደ ሐምራዊ ሐር ነው። ንጉሱ በሹሩባው ታስሯል። እሺ አሁን ይህ ስሽ ዳሌዎችሽ፣ ቶችሽ፣ እንብርትሽ፣ እግርሽ፣ ሆድሽ። እሺ አሁን ይህ ስሽ ደግሞ ሌላ ልጨምርልን ምዕራፍ አምስት ላይ እዚሁ እራሳቸው ናቸው። እንግዲህ ምን ይላል? ቅድም እሷ ሞገዛት፣ አሁን ደግሞ እኔ ተኝቻለሁ አለች፣ ልቤ ግን ነቅቷል። የወዴ ቃል ነው፣ እሱም ደጁን ይመታል አለች፣ እህቴ፣ ወዳጄ፣ እርግቤ፣ መደምደሚያዬ ሆይ በራሴ ጠል በቄንዳ ላይም የሌሊት ነጠብጣብ ሞልቷልና ክፈችልኝ አለት። ቀሚሴን አወለኩ አለች። ሱብሃንአላህ እንዴት ለብሰዋለው! እግሬን ታጠብኩ፣ እንዴት አሳድፈዋለሁ ውዴ ደጁን በቀዳዳ ሰደደ፣ አንጀቴም ስለሱ ታወከ። ለውዴ ከፍትለት ዘንድ ተነሳው። እጆቼ በደጁ መወርወሪያ ላይ ከርቤን አፈሰሱ፣ ልባርግ ጣቶቼ ፈሳሹን ከርቤ አንጠባጠቡ። ከዚህ በላይ አይከብድም። እሺ ከዚህ በላይ የሚከብድ ነገር አለ። ስሜ እንደዚህ አይነት የአምላክ ቃል ይኖራል ብዬ ገምቼም አላውቅም። አይ ዶንት ብቻ ነው ብዙም ምን መኃልየ መኃልይ ዘሰሎሞን ምዕራፍ ሰባት ቁጥር ከአንድ ጀምሮ ማንበብ ትችላለን እና የአምላክ ላለሙ መረጃዎች፣ ለምሳሌ አምላክ፣ እኔ አሁን ሙሉ በሙሉ የአምላክ ለምሳሌ ተመልከት። ምን ተመልከት? የሉቃስ ወንጌል ላይ ደብዳቤ ደብዳቤ እናንተ ወንጌል ብላችሁ የምትቀበሉት

እኔ ከራሴ አልተናገርኩምና፣ ነገር ግን የላከኝ አብ እሱ የምለውን የምናገረውን ትእዛዝ ሰጠኝ። የላከኝ አብ አለ። መልእክተኛ ነው አብ የላክ እንጂ የሚናገረው ምን

ማርቆስ ወንጌል ምዕራፍ አንድ ላይ የተናገረው ነገር አለ። ዮሐንስ ማርቆስ ከተሰጠው በኋላ ኢየሱስ የእግዚአብሔር መንግስት ወንጌል እየሰበከ ነው እንጂ ታሪክ አይደለም። የሚሰብከው ወንጌል እየሰበከ ነህ እና ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርቧለች። ንሳ ግብ ወንጌልም እመኑ። ይሄ ወንጌል እያለ የሉቃስ ወንጌል አልተጻፈም። የማርቆስ ወንጌል አልተጻፈም። የዮሐንስ ወንጌል አልተጻፈም። የማቴዎስ ወንጌል አልተጻፈም። እነዚህ ወንጌሎች ይሄ በወንጌል ለማመን ኢየሱስ ሲል ይሄ ኢየሱስ በወንጌል ለማመን ገሊላ መጥቶ ሲናገር በበምንም ታመነ እነዚህ